አገልጋይ ዮናታን አክሊሉ ሰሞኑን ድሃ ጥቁር ጉንዳን ነው በሚሉት ስብከቶች ማህበራዊ ሚዲያ ላይ እሱም ደግሞ ተቆርጦ በወጣቸው ቪዲዮ እኔ ላይ እንደዚህ ማይበል እነሳ አይገባም በማለት ማለቱ የምታወስ ነው። ጀዋር ማህመድ ወይም ፖለቲከኛና አክቲቪስት ጀዋር ማህመድ ስለ ዮናታን አክሊሉ ምንድን ነው ያለው? ይሄ ድሃን ጉንዳን የሚለው ሰው 30 አመት የጠቅላይ ሚኒስትሩ የቅርብ አማካሪ ዮናታን አክሊሉ ድሃ ጥቁር ጉንዳን ነው ያልኩት እኔ ራሴን እንጂ ማንንም አይደለም፣ በማለት መጀመሪያ ከመተቸታችሁ በፊት ሙሉ ስብከት ስበኩ። ይህ ስብከት ደግሞ የዛሬ አመት የነበረው ነው። ከአንድ አመት በፊት የነበረውን ስብከት ነው እንደ አዲስ ቆርጦ ያመጡት በማለትም ነው የገለጸው። ታዲያስ ጠቅላይ ሚኒስትር አብይ አህመድንና ዮናታን አክሊሉን ጃዋር መሀመድ እንዴት ነው ሊያገናኝ ቻለው? ሁለቱ የዮናታን አክሊሉና ጠቅላይ ሚኒስትር እንግዲህ ግንኙነት እንዳላቸውና ጠቅላይ ሚኒስትር አብይ አህመድን ዮናታን አክሊሉ ያማክራል በማለትም ጃዋር መሀመድ ከዚህ ተነስቶ ልናገር ችሏል። ኢትዮጵያን መምራት አንድ ሚሊየን ጉንዳን ተሸክሞ መሄድ ነው እንጂ ትርፍ አይደለም። ዮናታን አክሊሉ እያለ ያለው በሙሉ ታሪኩ በራሱ ታሪክ ላይ እንደሆነ ሙሉ ስብከትም ላይ ያሳያለው የራሱን ታሪክም እንዳንጸባረቀ ጭምርም ነው ታሪኩ ላይ የምናገረው ከዚህ በፊት ዘመዶች አሜሪካ ያሉት ላይ ይተማመን ነበረ። ግን ያገኘት ነገር የለም በማለትም ነው ወደ ራሴ ስራ መግባት ነበረብኝ በማለትም ነው እየገለጸ ያለው። ጃዋር ማንበር ደግሞ ድሀ ጥቁር ጉንዳን ነው ያልከው እንጂ ድህነትን አይደለም በማለት በርካቶችም ሀሳባቸውን እያለሱ ያሉት። ሌሎች ደግሞ ጉንዳን ጭራሽ በፍጹም የድህነት ሳይሆን የታታሪነት መለያ ነው በማለትም ሀሳባቸውን እየገለጹ ያሉትም አሉ። አጠቃላይ እንግዲህ ዮናታን አክሊሉ ስለ ብልጽግና ነው ወይስ ስለ ክርስቶስ ወንጌል ነው በማለትም ነው በርካቶቹም ሀሳባቸውን ያነሱት። ምድራዊ ነገር ጠፊ ነው፣ ቀሪ ነው፣ እዚሁ ነው የሚያልፈው። ስለ ሰማያዊ ሀብት ለምን አይሰብ በማለት ነው ትኩረቱ ክርስቶስ ና ክርስቶስ ላይ መሆን ብቻ ነው የሚያስፈልገው በማለት ነው በርካቶቹ ሀሳባቸውን የገለጹ ያሉት ዮናታን አክሊሉ ደግሞ ለ ስህተት ሰርቻለሁ በማለትም እንግዲህ ተሳስቼ ከሆነ ይቅርታ በማለትም በአደባባይ ወጥቶ ይቅርታ መጠየቁም የምታወስ ነው አጠቃላያን በማስመልከትም ነው ጃዋር መሀመድ ምን አለ በሚሉ ዙሪያ ነው ለእናንተ ይዤላቸው መጣሁት ሚኪነኝ ከሚኪታፖረም ፎይን ቻናል ሰብስክራይብ በማድረግ ወቅታዊ ና ታማኒ መረጃ አገኙ ሰላም ቆዩልኝ